ሰላም ጤና ይስጥልኝ። የተከበራችሁ ውድ አድማጭ ተመልካቾቻችን፣ ለምን ቆይታችኋል እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናቀና ኢራን እንደተፈራው እስራኤል ላይ አጸፋ ምላሽ ይሰጣለሁ እንዳለችው ለሊቱን እርምጃ ወስዳለች። በርካታ ሚሳይሎችንም ወደ እስራኤል አስወንጭፋለች። የእስራኤል ዋና ከተማ የሆነው ቴልአቪቭን ጨምሮ ሌሎች ከተማ ውስጥም ከፍተኛ የፍንዳታ ድምፅ ተሰምቷል። ኢራን የእስራኤልን መከላከያ ተቋምን መምታቷንም ይፋ ሆኗል። እስራኤልም ከፍተኛ መረበሽ ገጥሟታል። ይህንን ተከትሎ አሜሪካ መንግስት መግለጫ አውጥቷል። በዝርዝራችን በርካታ መረጃ ይዘናል። አብራችሁን ቆዩ። ደርማጭ ተመልካቾቻችን ዘወትር አዳዲስ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ ቪዲዮ ላይክ፣ ሼር፣ የደውል ምልክቶ መጫኖንም እንዳይረሱ። በድጋሚ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ወደ ቀዳሚ መረጃዎችን ስንሻገር ኢራን ለእስራኤል ጥቃት ከባድ የሆነ ጸፋዊ ምላሽ እየሰጠች መሆኑ ተሰማ። እስራኤል በኢራን ላይ ጥቃት በመክፈት የጀመረችው ፍጥጫ አርብ ለቅዳሜ አጥቢያ ሌሊትም ቀጥሏል። በሁለቱም ሀገራት ውስጥ የአየር ጥቃቶችና ፍንዳታዎች መከሰታቸውም ተዘግበዋል። የኢራን የአጸፋ ሚሳይሎች ወደ እስራኤል በመተኮስ በቴልአቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደውሎችና ሲሰሙ ቴህራን ውስጥ ፍንዳታዎችም ተሰምተዋል። የኢራን የበላይ መሪ አያቶላ እስራኤል በሀገራቸው ላይ ለፈጸመችው ጥቃት ከባድ አጸፋ እንደሚጠብቃ ትምዝተዋል። ኢራን ወደ እስራኤል በተኮሰቻቸው ሚሳኤሎች ተጎድተዋል የተባሉ አርባ ያህል ሰዎች ወደ ሆስፒታል መግባታቸውና ከመካከላቸውም ሁለት በጽኑ መጎዳታቸውም ተዘግበዋል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ሚሳይሎች ሲተኮሱ የእስራኤል ጦር ሰራዊት ደግሞ ሚሳይሎቹን ማክሸፉንም አስታውቋል። በተባበሩት መንግስት፣ የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውንና ከ320 በላይ የሚሆኑ ደግሞ መቁሰላቸውንም አስታውቋል። አሜሪካ እስራኤልን በመደገፍ ስትቆም፣ ቻይናና ቱርክ የእስራኤልን ድርጊት በማውገዝ አቋማቸውን ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል። በተያያዥ መረጃ እስራኤል በኢራን ላይ ምን ያክል ጥቃት ፈጸመች የሚለውን በዝርዝር እናያለን። ሙስለ አርባ አጥቢያ እስራኤል የኢራንን የኒውክለር መርሃ ግብር ማዕከል ላይ አነጣጠረ ነው ያለችውን ጥቃት ፈጽማለች። በጥቃቱ የኢራን እስላማዊ አብዮታዊ ዋና አዛዥን ጨምሮ ሌሎች ከፍተኛ ወታደራዊ ባለስልጣናት እንዲሁም የኒውክለር ሳይንቲስቶችም ተገልለዋል። ከተገደሉት መካከል ህጻናትን ጨምሮ ሰላማዊ ዜጎች እንደሚገኙበት የኢራን ብሔራዊ መገናኛ ብዙሃንም ዘግቧል። የእስራኤል ጦር ኢራን አርብ ማለዳ ላይ ወደ መቶ የሚጠጉ ሰዋል በአውሮፕላኖች ድሮን ማስወንጨፏንና ማክሸፏንም አስታውቃለች። በእስራኤልም በግዛቷ ውስጥ የአስቸኳይ ጊዜ አዋጅም ታውጇል። አሜሪካ በጥቃቱ ምንም አይነት ተሳትፎ እንደሌላት ተናግራለች። የኢራን ዋና የኒውክለር ማበልጸጊያ ተቋማትን ጨምሮ በርካታ ስፍራዎች ጥቃቶችም ተፈጽሞባቸዋል። በኢራን ዋና ከተማ ቴህራን ሐሙስ አርብ ለሊት አጥቢያ ከ9 ሰዓት ተኩል ላይ ፍንዳታዎች መሰማታቸውም ተዘግበዋል። የኢራን ብሔራዊ ቴሌቪዥን ጣቢያ በቴራን የሚገኙ የመኖሪያ አካባቢዎችን በጥቃቱ መምታታቸውንና ከዋና ከተማው በስተ ሰሜን ምስራቅ ፍንዳታዎች መሰማታቸው ተዘግበዋል። በእስራኤል ደግሞ ነዋሪዎች በተመሳሳይ ሰዓት የአደጋ ጊዜ ደውል ከእንቅልፋቸው የቀሰቀሳቸው ሲሆን የአደጋ ጊዜ ስልክም ማንቂያዎችም ደርሷቸዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒኩለር ኢላማዎችን ጨምሮ በርካታ ወታደራዊ ኢላማዎችን መምታቱን ተናግሯል የመጀመሪያው ጥቃት ከደረሰ ከሰዓታት በኋላ ከዋናው ከተማ በስተደቡብ 225 ኪሎ ሜትር ርቀት ላይ በሚገኘው ናታንዝ የኒኩለር ጣቢያ ላይ ፍንዳታ መከሰቱን የኢራን መንግስት ብሔራዊ መገናኛ ብዙሀን ዘግበዋል በኋላ ላይ የእስራኤል መከላከያ ሰራዊት ስፍራውን መምታቱን አረጋግጦ ጥቃቱ ከፍተኛ ጉዳትም አድርሷልም ብለዋል የዓለም አቀፍ የኒክሌር ተቆጣጣሪ መስሪያ ቤት የዓለም አቀፍ የአውቶማቲክ ኢነርጂ ኤጀንሲ በናታንዝ የኒክሌር ተቋም ምንም አይነት የጨረር መጠን መጨመር አለመኖሩን የኢራን ባለስልጣናት እንደተናገሩትም ገልጿል። የኤጀንሲው ኃላፊ ራፋኤል ግሮሲሲ የኒክሊር ተቋሞች በፍጹም ጥቃት ሊደርስባቸው አይገባም ያሉ ሲሆን እንደዚህ አይነት ጥቃቶች በኒክሌር ደህንነትና ጥበቃ እንዲሁም በክልላዊና ዓለም አቀፍ ሰላም ደህንነት ላይ ከፍተኛ አንድምታላቸውም ብለዋል። ኃላፊው ለቦርዶ አባላት በሰጡት መግለጫ የኒውክለር ተቋሞች ደህንነት አደጋ ላይ የሚጥል ማንኛውም ወታደራዊ እርምጃ በኢራን በአካባቢውና በሌሎች ህዝቦች ላይ ከባድ መዘዝን የሚያስከትል አደጋ አለው ካሉ በኋላ ሁሉም አካላት ግጭቱ የበለጠ እንዳይባባስ ከፍተኛ ታቅበው እንዲያደርጉም ጥሪ አቅርቦላቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናው እንደተናገሩት ጥቃቱ ራይዚንግ ላይን ባሉት ዘመቻ ኢራን የእስራኤልን እልውና ላይ አደጋ እንዳትጥል ለማድረግ ያነጣጠረ ወታደራዊ ዘመቻ ነው ብለዋል። ዘመቻው ስጋ ቱን ለማስወገድ የሚፈጀውን ያህል ቀናት እንደሚቀጥልም ተናግረዋል። ኔታናዊ ኢራን ከቅርብ ወራት ወዲህ ራሷን የጦር መሳሪያ ለማስታጠቅ እርምጃዎችን ወስዳለች እና ማሁን ካልቆመ ኢራን በጣም በአጭር ጊዜ ውስጥ የኒክሌር ጦር መሳሪያ ማምረትም ትችላለችም ብለዋል። ዘመቻው ስጋቱን ለማስወገድ የሚፈጀውን ያህል ቀናት እንደሚቀጥልም ተናግረዋል። ኔታናዊ ኢራን ከቅርብ ጊዜ ወዲህ የራሷን የጦር መሳሪያ ለማስታጠቅ እርምጃዎችን ወስዳለች እና ማሁን ካልቆመ ኢራን በጣም በአጭር ጊዜ ውስጥ የኒክሌር ጦር መሳሪያ ማምረትም ትችላለችም ብለዋል። ኔታናው በንግግራቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን የኒክሌር ጦር መሳሪያ የመጀመሪያ ፕሮግራም በመጋፈጣቸውም አመስግነዋል። ጥቃቱ የተፈጸመው አሜሪካ ከኢራን ጋር በኒውክሌር መርሃ ግብር ላይ በሚያዝያ ወር የጀመረችውን ውይይት በቅርብ ቀናት ውስጥ መቀዛቀዝ ባሳየበት ወቅትም ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቴህራን የኒውክሌር ጦር መሳሪያ ማምረቷን እንድታቆም ስምምነት ላይ ለመድረስ ተስፋ አድርገውም ነበር። ረጅም ዓመታት የኢራን ኒውክሌር እንቅስቃሴዋ ሰላማዊ እንደሆነ አጥብቃም ትናገራለች። በዚህ ሳምንት መጀመሪያ ላይ ትራምፕ ከኔታናው ጋር በነበራቸው የስልክ ውይይት የኢራን የኒክሌር አቅምን በተመለከተ ከወታደራዊ እርምጃ ይልቅ ዲፕሎማሲያዊ መንገድን ስለመከተል የከረረ ንግግር ማድረጋቸውም ተዘግበዋል። ከዚህ ጋር በተያያዘም የኢራን ጠቅላይ ሚኒስተር አያቶላ አሊ እስራኤል ከባድ ጥቃት እንደሚደርስባት መገመት አለባት ሲሉ፣ የውጭ ጉዳይ ሚኒስተር አባስ ደግሞ ጥቃቱን የጦርነት አዋጅ ሲሉም ገልጸውታል። ኢራን አርብ ጠዋት ወደ መቶ የሚጠጉ ሰው አልባ አውሮፕላኖች አውሮፕላኖች ወደ እስራኤል ማስወንጨፍና ማምከኗን የእስራኤል ጦር አስታውቃለች። የኢራን የውጭ ጉዳይ ሚኒስትር የአገሪቱ ጦር የኢራንን ሉዓላዊነት በሙሉ ኃይልና ተገቢ ነው ብሎ ባሰበው መንገድ ለመከላከል ወደኋላ አይልምም ብለዋል። ሚኒስተሩ ባወጣው መግለጫ የእስራኤልን ዘመቻ የተንኮሳ ድርጊቶች ሲል የገለጸ ሲሆን የአሜሪካ መንግስት የዚህ አገዛዝ ዋነኛ ጠባቂ እንደመሆኑ መጠን ኃላፊነቱንም ይወስዳለን ብለዋል። የአሜሪካው ፕሬዚዳንት በበኩላቸው ለጥቃቱ በሰጡት ምላሽ ኢራን ስምምነት ላይ እንድትደርስ ተደጋጋሚ እድል የተሰጣት ቢሆንም እነርሱ ግን ሊስማሙ አልቻሉም ብለዋል። አንዳንድ የኢራን ባለስልጣናት በድፍረት ተናግረዋል፣ ነገር ግን ምን ሊፈጠር እንደሆነ አላውቅም ነበር ሲሉ ትራምፕ በማህበራዊ ድረገጻቸው ላይ ጽፈው አሁን ሁሉም ሞተዋለን ብለዋል። ቀድሞውንም ሞትና ውድመት ደርሷል። ነገር ግን ይህንን እልቂት ለማስቆም አሁንም ጊዜ አለ። ቀጣዮቹ የታቀዱ ጥቃቶች የበለጠ የከፋ ናቸው። ወደ ስምምነት ኑ ሲሉም ተናግረዋል። ኢራን ሁሉ ነገር ባዶ ከመሆኑ በፊት ስምምነት ማድረግ እና በአንድ ወቅት የኢራንን አምፓየር ተብሎ ይጠራ የነበረውን ማዳን አለባት። ከዚያ ሞትም ሆነ ጥፋትም የለም። ከመርፈዱ በፊት አሁኑኑ አድርጉት በቃ ሲሉም ገልጸዋል። ቀደም ሲል የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሮቢዮ ዩናይትድ ስቴትስ በጥቃቱ ምንም አይነት ድጋፍ ለእስራኤል አለማድረጓንና ምንም አይነት እርዳታ እንዳልሰጠችም ተናግረውም ነበር። የአሜሪካ ዋነኛ ትኩረት በአካባቢው የሚገኙትን የአሜሪካ ኃይሎችን መጠበቅ ነውም ብለዋል። የአሜሪካና የኢራን የኒውክሌር ድርድርን በማሸማገል ላይ ያለችውን ኦማን እስራኤልን ለተፈጠረው መካረርና መዘዙ ተጠያቂ ናትን ብላለች። የዩናይትድ ኪንግደም ጠቅላይ ሚኒስተር ለጥቃቶቹ የተሰማው አሳሳቢ ነው ካሉ በኋላ የፈረንሳይ መንግሥት እንዳለው ውጥረቱ እንዲረግብም አሳስበዋል። የአውስትራሊያ ውጭ ጉዳይ ሚኒስተር ፔኒ ዋንግ ጥቃቱ ቀድሞውንም ወዳልተረጋጋው አካባቢ የበለጠ አለመረጋጋት ሊያመጣ ይችላልም ብለዋል። ጥቃቱን ጃፓን፣ ቱርክ፣ ኢንዶኔዥያ እና በሳውዲ አረቢያም አውግዘውታል። ቻይና ጥቃቶቹ ሊያመጡ የሚችሉትን አስከፊ መዘዞች በጣም እንዳሳሰባትም ትናገራለች። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቃል አቀባይ በምንም አይነት ሁኔታ ወደ ዘላቂ ግጭት ውስጥ እንዳይገባ ሁለቱም ወገኖች ራሳቸውን በከፍተኛ ሁኔታ እንዲያቀቡም ጠይቀዋል። ውድ አድማጭ ተመልካቾቻችን ፈጣሪ ለዓለማችን ሁሉ ሰላሙን ይስጥልን እያልን ለሳቱ ይዘንላቸው የቀረብንላችሁ መረጃዎቻችን በዚህ ተጠናቀቁ። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥል።